ሰዓት ኖር ከጎኔ፣ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ። አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው፣ ለስቃይ ለህመም ያንን ቦታ ለምን አየዋለው? ይቅር ይቅር፣ እንኳን ሌላ ወንተም ቀርተሃል። ይቅር ይቅር፣ እንዴ ላላገኝ ሄደሃል። ምንባረሰውም ላየው ብጓጓም ያኔ ው እሱ ጋም ገባሽ የሆነ አለ፣ ያላለቀ ነገር አለ። መለየት እንደማይፈልግ አንቺ ጋም ሳይ፣ ሁለታችሁም ጋር የሆነች ነገር አለች። ግን ያንን ደግሞ እግዚአብሔርን በጸሎት መለመን ነው እናቴ። ከመጣ ጀምሮ እኔና ሌሎች ብዙዎቻችን የእነሱን አንድ መሆን ነው የምንመኘው። ያ ምንድን ነው ያየናቸው መልካም ነገሮች ስለሚናፍቁን ነገ ላይ በቃ ተስፋ ስለምናረግ ከእነሱ ብዙ ስለምንጠብቅ ነው። ሶስተኛ ወገን መግባቱ ልክ ነው ጥሩ ላይሆን ይችላል፣ ግን ደግሞ እዚህ ጋር ለሰላም ከሆነ ሶስተኛ ወገን ቢገባ ክፋት አለው ብዬ አላስብም። ጸብ ሲሆን ልክ እሺ ምን መሰላችሁ፣ ሳምሪ እንደዛ ከሆነ መሀል ግባ የምትሉኝ ከሆነ እንደዛ ሄለንና ናቲ ለእኔ ይፋዊ ጥያቄ አቅርቡልኝ። አልቻልም ግባ መሀላችን ካሉኝ፣ እገባለሁ። ያው ሚዲያ ላይ ነው የተናገርኩት። ሄሉ ግባ ካልሽኝ እሱም ግባ ካለኝ እገባለሁ። መጀመሪያ ማነው ወንድ ልጅ አይደል? እንደ እንትን ማለት ያለበት ጫና ማድረግ ያለበት ፍላጎት አለ ወይ እያለቻችሁ ነው እኮ ፎከስ አድርጋችኋል። የምታወጣውን ቃላት ሄሉ ላይ ለምን ጫና ታደርጋላችሁ? ትናንት ማታ እዛ ጋ ሄዳችሁ ለምን ጫና አላደረጋችሁም? ትናንት ላይፍ ላይ ነበር አይደል ናቲ? እንደ ድሯችን ላንሆን እንችላለን። የሆነ ጊዜ አሪፍ ነገር ነበረን። በጣም እንዋደዳለን፣ በጣም እንፋጠራለን አ ጊዜ አሳልፈናል። በጣም የምወደው ከዚህ በኋላ በህይወቴ እንደሱ አይነት ሰው አይደገምም። ኔጋ ማለት ነው እና እንደዚህ አይነት ላይፍ አሳልፈናል። ግን በቃ አንዳንዴ ላይሆን ይችላል፣ ላንመለስ እንችላለን። በቃ ሰው የወደደው ጋር ይኖራል ማለት አይደለም። በቃ የሚፈቱ ችግሮችን በውስጥ አንቺ መፍታት ትቻልሽ በአንቺና በሱ የሚቻለው መፈታት ያለበት ነገር ካለ እናንተ የምታውቁት ነገር ነው ግን በእኛ ጫና እኛ በምናየው ርቀት ሆነን በምናየው ነገር በምንመኝልሽ ምኞት የምትሄጂ ከሆነ የአንቺን ህይወት ማን ነው ነገር ሪስክ የሚወስድበት ዞሮ ዞሮ ቤተሰብ ነው ጉዳቱ የሚመጣው ወይም የአንቺ ነገር ወተሽ የሆነ ነገር ላይ ብትሆኚ እኛ ያልነው ብቻ ነገር ሚሳካ ብለን የምንመኝ ከሆነ ውስጥ ያለውን ችግር አይተን ማንፈተው ነገር ላይ ዝም ብለን በእይታ ብቻ አስተያየት የምንሰጥና የምንገፋፋሽ ከሆነ ለአንቺ ሕይወት ለነገ ለሚመጣብሽ ነገር ማነው ሪስኩን የሚወስደው? ዞሮ ዞሮ አንቺና ቤተሰብሽ ናቸው። ስለዚህ የሚሰማሽን ስሜት፣ ያለሽበትን ሁኔታ፣ ነገ የምትወኝውን እቅድሽን፣ አላማሽን የምታውቂ አንቺና አንቺ ነሽ። ስለዚህ አስተያየት መቀበል ጥሩ ነው። ሰው ልጅ መልካም ምኞቱን መቀበል ጥሩ ነው። እግዚአብሔር ግን ሁሉም ነገር ደግሞ የሚሆነው ማስቀደም እግዚአብሔርን ነው። ሰዎች መልካም ነገር ስታስቡ ጸልዩላት፣ መልካም ነገር እንዲገጥማት እኛ ካሰብነው ነገር በላይ እግዚአብሔር መስጠት ስለሚችል ማድረግ መጸለይ። የሚስተካከል ነገር ካለ እኛ ስላለን ሳይሆን የእነሱ ጥረት ያስፈልጋል። ነገር ግን ሴት ስለሆነች እኛ ለእሷ ጫና የምናረው የተለያየ ሙዚቃ ትመጣለች። ያ ማለት ሀሳቧን የተሰማትን በሰዓቱ ስሜቷን ወይም ሙዚቃውን ፈልጋው ነው እንጂ የምታደርገው ያ ነገር የሚገልጽላት ላይሆን ይችላል፣ ሊሆንም ደግሞ ይችላል። ስለዚህ በሙዚቃ አይደለም ልጅቷን ወደ ሌላ ሕይወት ለመግፋት ምትም ማለት እና በእርግጥ ሊያሳዝን ይችላል። እሱ ያለበት ግን ደግሞ በእሷ ምክንያትም ላይሆን ይችላል። የሰው ልጅ ስደት ሲወጣ ብዙ ፈተና አለ፣ ብዙ ነገር፣ ብዙ ቻሌንጅ አለው እና በዛ ምክንያትም ሊሆን ይችላል። ዋናው እና ዋናው እሱ ነው። ያንኳን እንዲሁም ብትፈልጉ እሱን ነው እሱ ላይ ነው መስራት ያለባችሁ፣ እሷ ላይ አይደለም ጫና። ሴት ልጅ ናት ያለችበትን ሁኔታ ታያላችሁ፣ ያሳልፈችውን ይወት ታያላችሁ። ስለዚህ መገፋፋቱ ጥሩ አይደለም። የወደደችውን ያከበረችውን ወይም ደግሞ ይዛ የምትመጣውን ነገር ብንቀበለ እና ብናበረታታት እውነት የምንወዳት ከሆነ እሷ ይዛ የመጣችው ማንኛውን እኛ የወደድነውን ሳይሆን እሷ ወዳ ፈቅዳ ይዛ የምትመጣውን ነገር ብናበረታታት እውነተኛ መውደድ የሚታየው በዚህ ነው ብዬ አስባለሁ። ስለዚህ ለምታደረገው ነገር ለእሷ ሀሳቧን ለእሷ አሳልፈን ብንሰጥ ከእግዚአብሔር በታች ብቻ እግዚአብሔር ይጨመርበት። እኔ አሁን ላይ እንዲህ እንዲህ ነው የምለው ነገር የለም። ብቻ እኔ እና እሱ ያለንን ነገር አብረንም ሆነን በቃ ይፋ ማድረግ ያለብንን ነገር ካለ ይፋ እናደረጋለን። ከዛ በተረፈ እኔ አመሰግናለሁ ለምሰጡት መልካም ሀሳብ ከልብ ነው አመሰግናለሁ። አንዳንዴ መለያየትም መዋደድም እንዳለ መለያየትም አላለ እና ማይፈቱ ነገሮች አሉ። ማያስማማን ነገር ሊኖር ይችላል ያን ያን ግንዛቤ ውስጥ አስገቡና እና ከዚህ በላይ ምን ማለት ይችላል። ሀይል የምትለው ነገር አለ። እንትና ማናት መስኪ ነታ ያወራችሁ። አይ ቲንክ መስኪ በደንብ ያብራራችሁ ይመስለኛል። እኔ ሁሌም ሚሉ ማምነው አንድ ነገር አለ እናንተ ሕጻን ልጆች አይደላችሁም ሚሉ እርዳታ የሚያስፈልግ ቢሆን ሶስተኛው ወገን ጣልቃ የሚገባበት ኬዝ ቢሆን አዎ ሊገባ ይችላል ግን እስከማቀው2 የቅርባችሁ ጓደኛ ትስኩንኩት ሰው የሚያስፈልገው ነገር አይደለም። የሁለታችሁ ነገር አደለ ይሉ ለእውነተው ሁለታችሁ ተነጋግራችሁ የምትፈቱትን ነገር ነው። ጊዜ ሊወስድ ይችላል። አሊያም ደግሞ መፍትሄ ካለው መፍትሄ ይኖረዋል። ከሌለውም ደግሞ በቃ ምንም ማድረግ አይቻልም። ግን በትንሹ ህዝቡ መረዳት ከፈለገ እኔ እንደምገምተው ናቲኮ ከሀገር ውጭ ነው ያለው። ይሄ ራሱ እኮ አንድ ችግር እኮ ነው። በቃ ምክንያቱም ናቲን ዝም ብለን ና ብለን ጎትተን ማምጣት አይቻልም። የሄደበት ዓላማ አለው። ሰው ባህር አቋርጦ ሄዶ እና ተመለስ አይባልም። ወረቀት ማግኘት አለበት። ከዛ ስንት ዓመት ይፈጃል። ከዛ ደግሞ ሄሉ ደግሞ ሴት ልጅ ናት። እድሜ የሚባል ነገር አለ። ሃምሳ ዓመት ሀ ዓመት አንድ ወንድ ልጅን አትጠብቀውም። እሱም ደግሞ የሄደበትን ዓላማ ማሳካት አለበት። ግን ቢሆንም ደግሞ መምጣት የሚችልበት እድል አለ። የሚሆን ከሆነ እና ተስማምታችሁ የምትፈቱ ከሆነ አሳየው ግን እኔ አሁን ይሄ ጣልቃ የሚገባበትም ነገር አይደለም። እስከማውቀው ጥሩ ልጆች ናቸው ሁለቱም። እኔ በዘመኔ ከሄሉ ጋር ከሰሩ ሰዎች እንደ ናቲ ወዶ ሰው የለም። ሁሌም ነው የምላት አይደል ይሉ። ግን ይሄ የሁለታችሁ ኬዝ ነው። እንድትረዱኝ ነው የነበረንን ነገር ስለምታውቁ ነው። ይሄ ሁሉ ፍቅር ነው፣ ከፍቅር የመነጨ ነው ሁላችሁም። እና እውነት ቃል የለኝም እና እኔ ጋ አሁን እኔን ጠይቃችሁኛል፣ አይደል ይሄን ጥያቄ እሱን ጠይቁት እስቲ። ማለት እኔ ጋር መታችሁ እንደጠየቃችሁ ለምንድን ነው ብላችሁ እሱንም መጠየቅ አለባችሁ። እኔም ብቻ ሳይሆን ለምን ብላችሁ እሱንም መጠየቅ አለባችሁ። እና ብቻ ብዙ ማውራት አልችልም፣ እውነት ለመናገር እንደዚህ ብዙ ማውራት አልችልምና ፈልገው ነገር ዛሬ እዚህ ላይ እኔ እና ናት እዚህ እንድንደርስ እንደዚህ እንድንሆን በቃ ማለት ብዙ እንዳንሆን ብዙ ጥረት አድርጊያለሁ፣ በበኩሌ ብዙ ጥረት አድርጊያለሁ። ብቻ እንዲህ እንዲህ ተብሎ የማይወሩ ነገሮች አሉ። እኔ አሁን እዚህ ማውራት አልፈልግም እና ግን በቃ እኔ ብዙ ጥረት አድርጊያለሁ። ከእኔ ብቻ ሳልሆን በዙሪያ ያሉት ብዙ ሰዎች ያውቃሉ። ብዙ ሰዎች ያውቃሉ። ያው እሱም ደግሞ በራሱ የራሱን ጥረት አድርጓል። ብቻ ናቲን ቁስል የሚናገርለት የለም እንጂ በዩቲዩብ እኮ አስመረረሽ ነው ከሀገር ያስወጣሽ እያበር ከሀገር ከወጣ በኋላ ተመልሶ ሲያየው በቃ በጣም የሚዝናናበት ቪዲዮ እኮ ነው እንዳለ የሰራችሁት። በዘመናችሁ እግዚአብሔር የምር ነው አሱም እያየሁ ነው። አልፎ አልፎ ከስንት አንዴ አዝናናኛለሁ። ማለት እኔ ነኝ ወይስ ሌላ ሰው ነው ላለው ስላንቺ ከታች ጽፉ፣ ስታወሩ አይምሮ አታወሩት እያለ ነበረ ክርስቶስን ነበረ፣ የተወሰነ ሰዓት ነበረ እና በጣም ፈታ እያለን ነበረ። ከዛ በቃ ማለት የሆነ ሰው ኮሜንት ጽፎ ሲያስቸግሩ ጊዜ ያው ያቺ ቀበጦ ዋጋ ቢትመጡ አሪፍ ነው ቪዲዮ ምናምን ብሎ ሲያወሩ፣ አረ ቀበጥ ብላችሁ አታወሩ፣ በስሟ ጥሩኝ፣ በሷና በእኔ ድርድር የለም እያለ ነበረ ክርስቶስን። ወይኔ ናቲሻ ምን ልበለው። ሌላ እናንተን የሚከታተሉ በጣም ድሮ ድሮ ከእሱ ጋር ስትሰሪ ነው የሚያውቅሽ። በጣም ነው የሚወዳቸው። እንትን ያው ከእሱ ጋር ነው ብዙ ጊዜን ያሳለፍኩት ማለት ይቻላል።